ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲያስ ስብከታችሁ ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳው። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት። እስካሁን ድረስ በኀጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተው አላ በዚች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን የቆሮንቶስ አማኞች ከምዕራፍ አንድ እስከ ምዕራፍ ስድስት ጳውሎስ ከሰማው ነገር ተነስቶ ነው የሚጽፍላቸው ስለ እናንተ ከቀሎዔ ቤተሰቦች ሰምቻለሁ ብሎ ከምዕራፍ አንድ እስከ ስድስት ይጽፍላቸውና ችግር አለ ሰምቷል። ይጽፋል። ከምዕራፍ ሰባት ጀምሮ በሞም ይላል ሲጀምር ስለ ጻፋችሁልኝስ ነገር ብሎ ነው ምዕራፍ ሰባትን የሚጀምረው። እነሱ ራሳቸው ደብዳቤ ጽፎ ጠይቀውታል። ስለ ጻፋችሁልኝስ ነገር ከምዕራፍ ሰባት እስከ አስራ ስድስት የተጻፈው እነሱ ከጻፉት ጥያቄ ተነስቶ ነው መልስ የሚሰጠው። አንዳንዱ የትዳር ጥያቄ ነው አንዳንዱ የጸጋ ስጦታ ጥያቄ ነው። የምናየው ደግሞ የምን ጥያቄ ነው? የትንሣኤ ጥያቄ ነው። በአማኞች በቆሮንቶስ አማኞች መሃል ቅድም አይታችኋል። አስራ ሁለትን ስላንብበው ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ፣ ከቆሮንቶስ አማኞች አንዳንዶች በትንሣኤ በያ የሙታን በአካል የመነሳት ጥያቄ አለባቸው። በእውነት ትንሣኤ አለ ከሞትን ከበሰበስን አፈር ከሆኑን በኋላ ተነስተን ደግሞ ትንሣኤ የሚባል ነገር አለ። አንዳንዶች ሁሉ አይደለም አንዳንዶች ከአማኞች ውስጥ አንዳንዶች ትንሣኤ አለ፣ በቂ ይህን ጉዳይ ቁርጥ አድርጎ ይንገረን ጳውሎስ ጠይቅ፣ ጥያቄ ውስጥ ይግባ። እሄ ትንሣኤ አለ የሚባለው ነገር አለ የለም? እስቲ ጠይቁት። በጣም በትንሣኤ ትምህርት ውስጥ ምዕራፍ 15 የትንሳኤ ምዕራፍ ይባላል። በጣም ለዚህ ረዥም የሆነ 58 ቁጥር ያለው ምዕራፍ ለዚህ ጥያቄ ነው ያስቀመጠው ማብራሪያ የ የትንሳኤ ቲዮሎጂ ከመጀመሪያ እስከ መጨረሻ ያስቀመጠበት ሌሎችም ክፍሎች ቢኖሩም ግን እንደ አንደኛ ቆሮንቶስ ምዕራፍ 15 ያለ የለም። ምንድን ነው ጥያቄያቸው የሙታን ትንሳኤ አለ? የሞታ ሰው ሬሳ ይነሳል አይነሳም? ከዛ ለዚህ ጉዳይ በጣም በፍጥነት መልስ ልስጣችሁ። ጳውሎስ ሰባት መልስ ይሰጣል። ቅድም ባነበብ ነው ክፍል አንደኛ ክርስቆይ እናንተ ሙታን ትንሣኤ አለ የለም ብላችሁ እዛ የምትጠይቁ ጣሁ የሙታን ትንሣኤ ከሌለ እኮ ክርስቶስ አልተነሳም ነው ምን ማለት ነው? የናንተ ከሞት የኔ ከሞት የመነሳት ጉዳይ ከማሞት መነሳት ጋር የተያያዘ ነው ከኢየሱስ ክርስቶስ። የኔ ትንሳኤ ከኢየሱስ ክርስቶስ ጋር ነው ተያያዥነቱ። ኢየሱስ ካልተነሳ ነው እኔም አልነሳው። እኔ አልነሳም ማለት ምን ማለት ነው? ክርስቶስ አልተነሳም ማለት ነው። እናንተ ካልተነሳችሁ፣ ኢየሱስ ክርስቶስ ከሞታን ከተነሳ ያንን መሞቱንና መነሳቱን ደግሞ ካመላችሁ ምን ይሆናል ማለት ነው? እናንተም ትነሳላችሁ ማለት ነው። ክርስቶስ ልክ እንደ ሰንሰለት ነው የሚያወርደው። እናንተ አትነሱም? አዎ፣ እናንተም አትነሱ ከሆነ ክርስቶስ አልተነሳማ። ቀጥሎ የሚወደው ከክርስቶስ ቀጥሎ የሚያመጣም ትኩረታችሁን እኔ ጋር በጣም አጭር ጊዜ ነው የሚወስደው ክርስቶስ አልተነሳማ ይልና ሁለተያዝሙ። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው። እናንተ ጋር ሰብክ ያለው ክርስቶስ እንደሚነሳ እንደተነሳ ሰብክ ያለው፣ እሱን በማመን ደግሞ ስብከቱን ሲናገር፣ ምዕራፍ እዛው ምዕራፍ አንድ ላይ ምዕራፍ 15 ቁጥር አንድ ላይ አንብብላችሁ ወንድሞች ሆይ እንዴ ምን እንደተሰበከ ረሳችሁ ነው እንዴ? ተመልከቱ፣ የሰበክኑላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል ምንድን ነው የሰበክሁት? ምንድን ነው የተቀበላችሁት? ምንድን ነው ያመናችሁበት? ምንድን ነው የቆማችሁበት? በምንድን ነው የዳናችሁት? የዳናችሁበትን ወንጌል አሳስባችኋለሁ። ወንጌል ማለት እኮ ተመልከቱ፣ በከንቱ ካላመናችሁ በቀር አይገርማችሁ፣ የትንሣኤ ጥያቄ ታነሳላችሁ። የቆማችሁት በምንድን ነው ያመናችሁት ምንድን ነው የተሰበከው ምንድ ነው የተቀበላችሁት ምንድን ነው የዳናችሁበትስ በምንድን ነውና ነው አሁን ተነስታችሁ ትንሣኤ እውነት አዋርያው አለ የለም እስቲ ለእኛ ይሄን ጉዳይ ግልጽ አድርግ የምትሉት ምናምናችሁ ነው አማኝ የሆናችሁት እምነታችሁ ምንድን ነው የቆማችሁት ምንድን ነው የተቀበላችሁት ምንድን ነው ድኛለው የምትሉት ምናምናችሁ ነው ይልንላ። ቁጥር አራትን ተመልከቱ። እንዲህ ይላል መጽሐፍ እንደሚል። ከቁጥር ሦስት ልጀምር። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠዋችሁ፣ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበለ። መጽሐፍ እንደሚል፣ የእሱ ትንሣኤ ጉዳይ እኔ የፈጠርኩት ነገር አይደለም፣ በቅዱሳት መጽሐፍት የተረጋገጠ። መጽሐፍት እንደሚል በሦስተኛው ቀን ተነሳ መጽሐፍ እንደሚል ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ከሞተ ተነ ይሄን አይደለም ወይ እኔ ለእናንተ የሰበኩት? በዚህ አይደለም ወይ የዳናችሁት? ይልና እንደው የሚገርመው ነገር የትንሣኤውን ምስክሮች ይሄውላችሁ። በጣም በጣም ደስ የሚለኝ ቁጥር አምስት ለኬፋ ታዬ በኋላ ለአስራ ሁለቱ ከዚያም በኋላ ከአምስት መቶ ለሚበዙ ወንድሞች በአንድ ጊዜ ታየ። አይገርምም? ምን እንደሰበክን ምን እንደተነ የአይን ምስክር እኮ ያለው ነው። አይን ምስክርም ሁለት ወይም ሶስት ቢመስክር ይበቃል። ይሄ ስንት ነው? በአንድ ጊዜ አምስት መቶ ሰው በአይን አይተዋል። እነሱ ብቻ አይደለም፣ አምስት መቶ ብቻ አይደለም፣ ስም የተጠቀሱ ሰዎች አሉ። ቀጥሎ ምን ይላል? ቁጥር ስምንት ከእነርሱም የሚበዙቱ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። የሞቱም አሉ ከአምስት መቶ ውስጥ። ከዚያም በኋላ ለያይቆ በኋላም ለሐዋርያት ሁሉ ታየ። በኋላ ጭንጋፍ ለሚሆን ለእኔ ደግሞ ታየኝ። ይህን እኮ የአይን ምስክር እማኝነት ያለው መቼም ከየትኛው መረጃ ሁሉ በጣም ቅቡል የትኛው ነው? ሰምቻለሁ አይደለም፣ ምን አድርጋለሁ? አይቻለሁ፣ አይቻለሁ ስንት ሰው ነው? አስር ይሞላል? አምስት መቶ ያውም አንድ ላይ ደግሞ። ሐዋርያት በሙሉ ቤት ውስጥ እያለሁ ከች ብሎ ሰላም ለእናንተ ይሁን ብሏል። ያን ቀን ማን አልነበረም? ጴጥሮስ አልነበረም፣ የት እንደሄዳ አይታወቅ። መጣ። ቶማስ አልነበረም። ቶማስ መጣና ምንድን ነው የምታወሩት? አለ መቷል ማ ታስቃላችሁ። እኔ አሁን ይሄ ሐዋርያቱ ራሳቸው ትንሣኤ ለመቀበል በጣም ቆይ፣ አሁን የሞቶ ተነስቷል ነው የምትሉት? አዎ ብዙ ነገር አምናችኋለሁ፣ ግን ይሄን ይቅርታ አርጉል። ይሄው እችን ጣቴን በሱ ቁስል ከትቼ በችንካሩ ላይ በጎኑ ውግ ላይ ከትቼ ካልሆነ በስተቀር ይቅርታ አርጉልኝ፣ ይቅርታ አርጉልኝ ምናምን ከቻለ። አሁን እናንተ ለይሁዳ ትመጣላችሁ። በእውነት ለይሁዳ መቶ። ካላየው ብልሃል። ቼክ አርገል ቼክ አርገ፣ ተነስቻለሁ። ስሙ ይባረክ። ስብከታችን ከንቱ አይደለም። ኢየሱስ ተነስቷል የሚለው ስብከት ከንቱ ነው፣ ኢየሱስ ካልተነሳ ከንቱ ነው፣ ውሸት ነው። ሶስተኛውን ላሳያችሁ።